ውድ የእኛ ቤተሰቦች እንግዲህ ተመልሼ መጥቻለሁ። ተመልሼ ስንመጣ ዛሬ በጥሩ ነገር እና በመልካም ነገር ነው የመጣሁት። አንዳንዴ ሁሌ ራስ ወዳጅነት ደግሞ በጣም ያስጠላል። አንዳንዴ መልካምም ነገር መጨመር በጣም ደስ ይላል። እና ያው የመጣሁበት ነገር እንደምታውቁ የሙቤ ቻና ነው። የሙቤ ቻና በጣም ቀዝቅዘዋል። ያንን ቻና መመለስ ግድ ይለናል እና አብርሽና ሩታ ደግሞ ሙቤ አንድ ላይ እንዲመጡልን ድምጻችንን ማሰማት አለብን። ይምጡልን፣ እኛም እንፈልጋለን እና በትላንትና ደስታ ነው ይህ ሁሉ ሙቤ ማለት አያችሁ እዚህ ጋር ማለት ነው ወላሂ በጣም ነው የገረመኝ ማለት ነው ትላንትና እንግዲህ ሩታዬ እንጋባ ብላ ይፋ ባደረገችው ቪዲዮ የሙቤ መልካምነቱን የሙቤን የዋህነቱ ማለት አንዳንድ እህቶቼ በጣም አስታውሰውታል በዚህ ነገር ሙቤም ነበረበት ሙቤም ደክሞበት ነበር ያ ነገር ለምን አብረው አይመጡልንም ደስታቸውን አብረን ለምን አናይም በማለት ብዙ እህቶቼ ቪዲዮ ሰርተዋል ለእኔም ደግሞ ኮሜንት ኮምተውልኛል ማለት ነው ኮሜንት ለኮምታችሁልኝ እውነት ነው ሙላችሁ ከልብ ነው የማመሰግነው ምክንያቱም እንደራ ራሳችሁ አይታችሁ አክብራችሁኝ አንቺም በዚህ ነገር መሳተፍ አለብሽ ስላላችሁኝ ከልብ ከልብ አመሰግናለሁ። እና በዚሁ አጋጣሚ ግሬስሪ ፋሚሊ እና ጨረቃ ፋሚሊ ይሄ ነገር አያቅታችሁም፣ ታረጉታላችሁ። ምክንያቱም እናንተ ጀግና ናችሁ ማለት ነው። ለተቸገረ፣ ለተራበ ለብዙ ነገር አይተናችኋል ማለት ነው። ምንም ነገር ቢመጣ እናንተ ወደ ኋላ አትሉም። አሁን ደግሞ የሞቤ ደስታ መመለስ ግድ ይለናል ማለት ነው። በዛ ላይ ብር እናወጣበት፣ ወጪ እናበጣበት፣ ስልካችን በእጅናችን ነው። ላይክ እያደረግን ሼር እያደረግን ኮፒ እያደረግን እና ቦታው ይመለሳል ብዬ ተስፋ አድርጋለሁ። በእናንተ ደግሞ ተስፋ አልቆርጥም ማለት ነው። የኔ ውድ እህቶቼ ቅመሞቼ፣ ለእናንተ ደግሞ ሰውን እንደዚህ ስትረዱ ያላሰባችሁ እንጀራ ይስጣችሁ። እውነት ከልቤ ነው ምላችሁ ይሄ ነገር ማለት ነው። የማታ እንጀራ ይስጣችሁ፣ ርፍ የምትሉበት ማለት ነው። ሁሌም ከጨቀጨ ከሌላ ነገር እንደዚ እንደዚህ አይነት መልካም ነገር ስታመጡልን በጣም ደስ ይለናል ማለት ነው። እናንተ ደግሞ ይሄንን ነገር አርጉ ስትሉን እኛ ደግሞ በደስታ ከልባችን ነው የምንቀበላችሁ። እኔ በበኩሌ እውነቴ ነው ምላችሁ ኮሜንት ያደርጋችሁልኝ ልጆች በደስታ ነው የተቀበልኳችሁ ማለት ነው። እንደዚህ አይነት እህት መቼ ትገኛለች? እውነት በጣም ትለያላችሁ። አሰላሙ አለይኩም ወራመቱላ ወበረከቱ። ውድ ቤተሰቦች ሰላም ሰላም ብያለሁ በያላችሁበት ሰላማችሁ ብዙ ይትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ ሼር ሰብስክራብ እያረጋችሁ ቤተሰብ ሆኑ፣ እንግዲህ አደራላለሁ። አሁንም የሙቤን ጫና ማንሳት አለብን። ውድ ያገሬ ልጆች፣ መልካምነት አይከፈልበትም ለራስ ነው። እውነት ነው የምሏቸው። ዛሬ ትንሽ ነገር መልካም ነገር ብናስቀምጣት፣ ነገ ለልጆቻችን፣ ለቤታችን፣ ለተለያየ ሰው እንሆናለን ማለት ነው። እና በዚሁ አጋጣሚ እውነት በጣም ነው ምትገርሙት። ጀግና ናችሁ እንደዚህ መልካም ነገር በመስራታችሁ ማለት ነው። እና ሙቤም ደግሞ በቅርብ ቀን ደስታው ይመለሳል ብዬ ተስፋ አረጋለሁ ማለት ነው። እዚህ ጋር ድምጽ ስታሰሙ ሩታ ና አብርሽ ብቻ አይደለም መምጣት ያለባችሁ፣ አይሚ መምጣት አለባት። ብሩክም እና ሀሰንም ሁላቸው መተባበር አለባቸው። ምክንያቱም ሙቤ ስታዩት በጣም የዋህ ልጅ ምስክል ልጅ ከማንም አይነጋገር። በቃ እናቱ ለእናቱ ያለው ናፍቆት ታውቃላችሁ። በቃ እናት ማለት ወርቅ ናት አልማዝ ናት። እና እናቱን የሚደግፍ አንድ ልጅ ነው። የነበረበትም ህይወት እናንተ ታውቃላችሁ፣ እኔ ያነግራችሁም። በዚሁ አጋጣሚ ግን አብርሽን ሙሉ በሙሉ አንወቅሰውም። ምክንያቱም በምን ይጋጩም ይጣሉ ማና አቅም ግን እንዲመጡልን ብቻ ነው። ከተጣሉም እንኳን ሰውን ማይጠላ የለም፣ ማይጋጭ የለም። ተጋጅተውን ቢሆን ታርቀው እንዲመጡልን ነው የምፈልገው። ይህንን ቪዲዮ ደግሞ ለሩታ ነው ሞታደርሱልኝ። ሩታዬ እንግዲህ ለሙቤ በጣም ልዩ ውህቱ፣ እሱም ደግሞ ወንድማ በቅ፣ በጣም እኔ እንጃ ማርክና እሱ ሙቤ ነበረ የሩታ ወንድም የምንለው። እና ሩታዬ አብረሽና ሙቤ ቢጋጩ እንኳን አንቺ እንድታስታርቅልን አንቺ ደግሞ አብረሽ ሆነሽ እንድትመጭልን እንፈልጋለን ምክንያቱም የዋህ ናቸው አብረሽ ደግሞ ቢበደልም ቢሰደብም በቃ ለብቻው መብላት አይወድም ሰውን ማሳደግ ይወዳል ያው በአሁን ሰዓት እውነቴ ነው ሙላችሁ ያስታርቅ ምንድ ነው ችግሩ የሚል ሰው የለም ከእኔም ጭምር ራስ ወዳጅ የሆነ ሰው ሁሉ ማለት ነው ያን እያለ እኔ እንጃ አብርሽ ይጨክናል ብዬ አልልም። ሙቤም እንደምታዩት የፈለገ ነገር ቢያጠፋም ለአብርሽ ቢበድለውም እምቢ ማለት አይችልም። ሙቤም የዋህ ነው፣ አብርሽም የዋህ ነው፣ ሩታም የዋህ ነው። ሁለታቸው ሶስታቸው በጣም ደስ የሚሉ ልጆች ናቸው ማለት ነው። እና ይሄ ድምጣችን ይሰማ። ይህንም ነገር ስንል በአክብሮት ነው የምንጠይቀው። ሩታና አብርሽ እና ስንት ሰው አሳድጋችኋል፣ ስንት ሰው ብዙ ደረጃ አደርሳችኋል። ሙቤ ደግሞ ሲጎዳ እኛ ደግሞ ዝም ማለት አንችልም ማለት ነው። እና አብርሽና ሩታ አደራችሁ አደራችሁ፣ በሰማይ በምድር ማለት ነው። ይሄንን ሪከርድ የኛ ልጆች ሼር ሼር እያረጋችሁ እንግዲህ ቲክቶክም ላይ የተለያዩ ልጆች ቪዲዮ እየሰሩ ነው። እናንተ ደግሞ መተባበር የምትችሉን ዩቱብ የሌላቸው እህቶች ማለት ነው። ለእኛ ኮሜንት ከመጻፍ እውነቴ ነው፣ ሙላችሁ ኮሜንቱ ትታችሁት ማለት ነው። እየቆረጣችሁ ቲክቶክ ቤጅ ካላችሁ፣ በቲክቶክ ቤጃችሁ ይሄንን እነዚህ እኛን የምንሰራቸው ሪከርዶች ሼር በማድረግ እናንተ ደግሞ ተባበሩን ማለት ነው። ምክንያቱም ቲክቶክ ላይ ብዙ ጊዜ ስለሚያዩት እና ስለሚከታተሉት እና ዩቱብ ብዙም ጊዜ አይገቡም። ከዚህ በፊት ሲል ነበር አብርሽ። እና እናንተ ደግሞ ሼር በማለት እኛን ተባበሩን። እኛ ደግሞ በተቻለን አቅም የራሳችንን ትተን ሙቤ ደስታውን እስከሚመለስ ድረስ በቃ የእሱ ቪዲዮ የእሱ ፎቶ ሼር በማድረግ የእሱ ቻናል ሼር በማድረግ ወደ ኋላ አንልም ማለት ነው እና እናንተ ደግሞ ይሄንን ነገር እንደምታረጉ በተስፋ እጠይቃቸዋለሁ ማለት ነው። በዚሁ አጋጣሚ አንዳንዳችሁ አላችሁ ሌላ ነገር የምትሉት እና ይሄ ነገር ለእኔ ሳይሆን ለእኛ ቤተሰቦች ነው የምናገራችሁ። ትናንትና ቲክቶክ ሰፈርም ሲቦሰት የሙቤ አይቼ ነበር። ብዙቸው እንደጋረገ የራሱ ነው ያገኘው፣ ስራው ነው፣ እጁ ነው የሚሉ ልጆች አሉ እና አደራ አደራ የምላችሁ ያንን ነገር ኮሜንት እንዳ እንዳትከታተሉ በዛ ኮሜንት ገብታችሁ ደግሞ እንዳትሳደበው ማለት ነው። እኛ አሁን እዚህ ጋር ስድብ ወይም ምላሽ ሳይሆን የምንፈልገው ሙቤ ደስታውን ተመልሶ አብረሽና ሩት አንድ ላይ ብለ ሆነው እንዲመጡን ነው የምንፈልገው ማለት ነው። እና በተቻላችሁ በውስጥ መስመር ቴሌግራም ያላችሁ ልጆች ኢንስታግራም ያላችሁ ልጆች እና ለተለያየ ልጆች መጻፍ መኮመት ትችላላችሁ ማለት ነው። ለምሳሌ ለኤፍሬም፣ ለማርክ እና እንደዛ በውስጥ መስመር እያገባችሁ ቴክስት አድርጎላቸው ማለት ነው አብርሽና ሩታን አስታርቅ ልን እያላችሁ ማለት ነው። እኔም እንደዛ እያረኩ ነው ማለት ነው። ምክንያቱም አንድ ሰው ለምሳሌ እኔ ለአንድ ሰው ቴክስት ባደርግ ያንን ቴክስቴ በቃ ቁም ነገር አድርገው ለያዩ ይችላል። ግን ሶስት ሰው አራት ሰው ሲሆን ደግሞ፣ በትብብር ስንሆን ደግሞ ችግራችንን እንፈታዋለን ማለት ነው እና የሀገራችን ሰው እንደሚባል ማለት ነው አንድ እጅ ለብቻው አያጨበጭብም እንደሚባል እና አንድ ሰው ደግሞ ለብቻው ይሄንን ነገር መፍታት አይችልም ማለት ነው እና ውድ የኔ ውዶች ጀግናዎች ማለት ነው እና በግሊሴሪድ ፋሚሊና በጨረቃ ፋሚሊ መቼም ተስፋ አንቆርጥበትም እና በብሩኬን በሃይሚን ቪዲዮ እንሰራለን። በነ ኤፍሬምን በነ ማርክ በሁላቸውም ቪዲዮ ስንሰራ እና አላህ ደግሞ ከላይ አይቶ ማለት ነው የሙቤ የዋህነቱን አይቶ እሺ ይለናል ብዬ ተስፋ አረጋለሁ ማለት ነው። ግን እስከዛም ደግሞ ሁላቸውም ታርቀው እስከሚመጡልን እናንተ በቸላችሁ ታቅም ሼር ላይክ እያደረጋችሁ ደግሞ የሙቤን ዩቲብ እየገባችሁ ደግሞ አንቀሳቅሱ ማለት ነው። እና አላህ ያግዛችሁ፣ አላህ ያግዘናል ተስፋ አረጋለሁ ማለት ነው። እና ሰሞኑ ሳቃችን እየበዛ ነው። አሁን ደግሞ የሙቤ ደግሞ ቻናውን ከፍ ብሎ ደግሞ ሳቅ በደስታ እንሆናለን ማለት ነው። ምክንያቱም እኛ ከተነሳን እኛ የመዳም ቅመሞች ቀላል ነው፣ ሲምብን ነገር ነው ማለት ነው። አላየችን ባለፈ የሩታዬ ቻናው በጣም ቀዝቅዞ ማለት ነው አራት ሰዓት ባልሞላ ውስጥ የእኔ ጀግና እህቶች አንቀሳቅሰውታል ማለት ነው። ለሙቤም ደግሞ ያ ነገር ይገባዋል ማለት ነው። ሙቤ እንደምታውቁት በጣም የዋህ ነው፣ ምስኪን ልጅ ነው። በጣም ነው የሚያሳዝ ነው እና በአሁኑ ሰዓት እውነት ነው ሙላቸው። እኔ ቤቱም ገብቼ ላይክ አድርጌ የሆነ ቪዲዮን አጫውቼ ነው መውጣው። እንዲህ ምን እንደሆነ አላቅም። ምክንያቱም ከስራው አንፃር ያው ረመዳን ነው እንደምታዩት ማለት ነው። ግን ማታ ኮሜንት ስለምጻፍልኝ እና በውስጥ መስመር አንዳንድ ነገሮች ሼር ሲያረጉልኝ ነው ልጆቹ እየገባውኝ ማለት ነው። ያው እኔ ባለኝም አቅም በሶስት ስልክ ነበረኝ በሼር ምናምን በማድረግ በእህቶቼን በወንድሞቼን በኩል እያረኩ ነው። እናንተም እንደዚህ